እሺ ሀበይብ፣ ጉድ አትሉም? ምን ይሰራል ይሄ ነጭ ሽባ። ኧረ ጉድ! ኩሽና እኮ ነው ያለሁት፣ ደግሞ ራቁቱን ነው። ምን ይሰራሉ ደግሞ። በነገራችን ላይ አባራታለች መዳማ ማለት ነው። ይህንን እንደዚሁ እንዳየችው ወደ ሀገሩ አሳፍራታለች ማለት ነው ይሄ አላህ ምን እሺ አሁን ምን ይባላል እሺ ምን ፈልጎ ነው እንኳን እንግዲህ ባሎቻቸውን በባሎቻቸው አይደራደሩም መዳሞች ማለት ነው እንግዲህ አይታችሁ እንደዚህ ራቁቷን ገብታ ገብቶ ሳጋ ቪዲዮ እየቀረጸ ይሄ ሌላ ነገር አይመስልም ኧረ ጉድ ነው ልክ እንደ ሚስት ማለት ነው ጭራሽ ሊያሰራትም አልቻለም እናንተስ እንደዚህ ኩሽና ይገባሉ? የእናንተስ እንደዚህ አሰሪዎቹ ወንዶቹ ይገባሉ ኩሽናችሁ? የነዚህ ሌላ ነገር ነው። እና ሀበይቢ ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በያላችሁበት ሰላምታዬ ይድረሳችሁ። እና እንግዲህ በያላችሁበት በሰላምታ ይብዝ ሰላምታችሁ በቃ ብዝት ይበልልኝ። ሁላችሁ መዳም ቆሞች ስለምታበረታቱኝ ሁሉ አመሰግናለሁ። እና እንግዲህ ብዙ ነገር አለ እንደምታዩት፣ አንዳንድ ባልዮች የሀበሻን እሙሙ በጣም ይወዳሉ። ጠብቁ ራሳችሁን ጠብቁ ማለት ነው። እና ጉድ ነው መቼም አሳፋሪ ናቸው። እና እንግዲህ በዚህ ምክንያት በዚህ ስራዋን አታለች፣ እህታችን ወደ ሀገሯ አሳፍራታለች ማለት ነው መዳማ። ያው እንግዲህ ምንም ማድረግ አይቻልም፣ ምክንያቱም እንደዚህ አይታታለች። ያው ምክንያቷ ምንም ያክል ምክንያት ብደረድርላት አሰማቱ አያችኋ። እና እስቲ ራሳችሁን ጠብቁ። በቃ ትግባ እዚህ ምናምን ምናምን በሉት። ያው እንግዲህ እምቢ ካለ ምንም ማድረግ አይቻል። እንግዲህ ያው እንደማ እንደመዳማችሁ አስተሳሰብ ነው ይሄ ነገር። እና አባይ ሁላችሁም ራሳችሁን ጠብቁ። ወላሂ አንድ ቪዲዮ ሳንቀሳቅስ ያየሁት ማለት ነው። እስኪ ላሳያችሁ ቪዲዮው ላሳያችሁ ሰላሙ አለይኩም ወረህመቱላሂ ወበረካቱህ ላ ኢትዮጵያኖች እንዴናችሁ? እንለውኝ አልሐምዱሊላህ እና እኔ ሳውዲ አረቢያ ከመጣሁኝ ስድስት ወርን ጨረስኩኝ። የሁለት ወር ደሞዝ ቀማችኝ። ሁን በኋላ መገብች ደሞ ሲለም በነሳ ስር ሄደች። በነሳ ስር ቢሮ ውስጅኝ ስላት ቢሮ እኔ ጋ እንድትሰራ በተበርጋለች ብላ ትስራ ብሎ ፈቅዶልኛል እያለች ቢሮ እየወሰደች ትመልሰኛለች ማለት ነው። እዛ ስሄድ አስፈራሩኝ፣ ይበድሱኛል ብቻ መላው ኢትዮጵያውያኖች ለብሬክ፣ ለምን በቃ ለትላልቅ ሚዲያዎች ለነሙበይ በቃ ለሁሉም ሚዲያዎች እና ለሪያድ ባሴ አድርሱ፣ ደኝቁት ፈልገዋሉ። ምክንያቱም ወደ ሀገሬ የምታሳፍረኝ ወይም ቤት የምትወስደ ብር እንሰጠኝ አልፈለገችም። እዚሁ በነጻ ስሪ ለሌላ ሰው ነው ሰዳ ሴላ ዘጠኝ ሽብር ስቶኝ እያለች ለሌላ ሰው የሚሰጠችኝ አይደለም እና ለሚያ ደንቦ አደርሱብኝ። እና እንግዲህ እንደሰማችኋት ነው፣ እቼታችን በጣም እያለቀሰች ነው። ልቧ ተጎድቷል ማለት ነው። አረቦች ጭካኔያቸው ከባድ ነው። እንግዲህ በነፃ ትስራ ማለት ምን ያክል አንጀትና ቅንጭላት እንደሚመታ ታውቃላችሁ። ምክንያቱም ለስደት ለመለወጥ ብላ ነው ለገንዘብ ነው የወጣችው ይች ልጅ እና ገንዘቧ ተከለክላለች። የሁለት ወር ደመወዝ ብቻ ነው የሰጧት። ከዛ በላይም በነፃ ስሪ እያሏት ነው። እና ምንም በነፃ የምሰራበት ነገር የለም ወደ ሀገር አሳፍሪኝ ብትላትም እምቢ አለች። እምቢ ብለዋል ኤጀንሲዎችም። ምክንያቱም ኤጀንሲዎች ባለዮች ናቸው ኤጀንሲዎች ዳ ኤጀንሲ ይዛ በጣም አንገላት ተዋታል ምክንያቱም የኛዎቹ ናቸው ኤጀንሲ ያሉት ማለት ነው። የእንጃው የኛዎቹ በጣም ጨካኝ ናቸው። በጣም አረመኔ እንደዚህ በጥፊ ነው የሚሏቸው። አብዛኞቹም ኦሮሞ ናቸው። በቃ እኔ ኦሮሞች ብዙ ተከታተሉኝ ያላቸው አቀላይ ላይ ግን አንዳንዶች አሉ አሉ። በቃ ለብሔር የሚሰሩ ማለት ነው ለብሔር የሚቆሙ አሉ እና በጣም ከባድ ነው ብቻ ሼር እያደረጋችሁ እህታችን ቢያንስ ወደ ሀገሯ መታ ወይም አገር ቀይራ እንድትሰራ እናድርጋት። ምክንያቱም ብዙ እንግልታት እየደረሰባን ያለው እንግዲህ በነጻ ምንም የሚሰራበት ነገር የለም። ሁላችሁም በእኔ ላይ ይደርሳል ብላችሁ ሼር አድርጉላት፣ እና እስኪ ሌላ እየቆረጣችሁ ቲክቶክ ላይ ንፈስቱት ና ቢያንስ እቺ ከነዚህ ወጥታ ወይም ስራ ተቀይሮላት የምትሰራ እናድርጋት ማለት ነው። እና ሀባቢ ሁላችሁም እንግዲህ ራሳችሁን ጠብቁ። ሁላችሁም በአሁኑ ሰዓት ማንም ተሰሚ የለም። እንዳያችሁት ነው ኤጀንሲ ሄዳችሁ ምንም፣ ሄዳችሁ ምንም፣ መንግስት አካል ሄዳችሁ በቃ ተሰሚነቱ እንደድሮው አይደለም። ድሮ እንኳን እሻል አልነበረ ፊት። አሁን ህዝቡ ሄደ ሄዲ፣ በቃ ወንድም ሴቱም ወጣና በቃ ዱባዮችም አሬ ሜሬት በቃ ስደተኛው በዛላቸው፣ በቃ ጠገቡ፣ ጥግብ አሉ። በቃ ከኛ በላይ ሰው የለም አሉ። አሁን እንግዲህ በነጻ ተስራ ማለት እኮ ከባድ ነገር ነው። ምን ይሉታል ተሰራዊ ትስራ አልበለዚያ እዚሁ እንደሆነ ነው፣ ጥጋብ ነው ይሄ ሁሉ ማለት ነው። ምክንያቱም አንዱ ቢሄድ አንዱን ይመጣል ስለሚሉ እና እነዚህን ፍትህ የምናሳያቸው እየከሰስን ዋጋ ስናሰጣቸው ነው እንጂ ምንም ሌላው እንኳ ምንም አናደርጋቸው እና አበቢ ሁላችሁም ራሳችሁን እየጠበቃቸው ስሩ ሁሉም ለመምጣት የሚያሰባችሁ ወደ ሀገራችሁን ተሎ ታስገባለች ሁላችሁም ራሳችሁን ጠብቁ አንዷ እህታችን አሁን ሰሞኑን መታ ማለት ነው እና ሁለት አመት ከምናምን ነው ባሏ ዝህ ፈታውን የሄደችው ተፋተዋል ከዚያ በኋላ እዛ ስትሰራ ሁለት አመት ኮንትራቷን ጨርሳ መጣች እና ራሷ ብዙም አደለም ለምን መሰላችሁ አግብቷል ባሏ እና ሌላ ቤት ጀምራለች። እዚህ ያለውን ቤት የፊት በአንድ የሚኖርበት ቤት ተፋታው ስለተፋቱ ለሁለት አረጉት የሁለት ሲያረጉት እሱ ደግሞ ዙሃ ግብቶ እየኖረ ነው እና እሷ ደግሞ ሌላ ቤት ጀምራለች። ሌላ ቤት ጀምራ እንደቆመ ነው ቤቱ፣ ብቻ እንደቆመ ልጥፍ የለ ልስን የለ ምንም የለው። ከዛ በኋላ መጣች። ለምን ሳጨርሽ ምናምን ስንላት ያኛውን ቤትሽ እንኳን ጨርሰሽ ከዚህ ከሁለት ቤት ተመኖር እዛ ራስሽ ቤት ብንኖር ምናምን ስንላት በቃ የምትናገረው ሌላ ነው። ስለ እሱ ነው የምታወራው፣ ስለ ባሏ ነው የምታወራው። ባሌ እንደዛ አድርጎኝ፣ እኔ እንደዛ አድርጎኝ ምናምን ነው የምትለው። እና እና ራሳችሁን ጠብቁ ከነዚህ አይነት። አንዱ ቢሄድ አንዱ ይመጣል። አንድ ጥሩ ባል ደግ ባል ቢያመልጣችሁ፣ ዱዓ አድርጋችሁ ለትዳር ለትዳር ዱዓ ይደረጋል። ከዛ በኋላ ደህናውን ኒዕማ ያለውን ባል ይሰጣችኋል። ከዛ በኋላ ነው እንደዛ። አትጨናነቁ በቃ እና ራሳችሁን እየጠበቃችሁ ስሩ። መዳም ግሞች ይ አመሰግናለሁ። መልካም ስራ ይሁንላችሁ። ቀጣይ ቪዲዮ ውስጥ እስክንገናኝ ድረስ መልካም ቆይታ፣ መልካም ጊዜ። ሁላችሁም አላህ ይጠብቃችሁ። ሁላችሁም ከነዚህ አይነት መዳም ደግሞ በቃ የሚያልከሰክስ ባል አላህ ይጠብቃችሁ ማለት ነው። መልካም ቆይታ